አሮማ ቤተክርስቲያን መሪ የሆነውን ወንድማችን መጋቢ በጋሽን ወደዚህ ጋብዘዋለሁ። በጣም በጭብጨባ ተቀበሉት። በጋሽ ለወንጌል ለመለየት ብዙ ሰዎች ለወንጌል እንዲለዩ፣ ብዙ ሰዎች ለወንጌል እንዲቆርጡ እና ክርስቶስ ከሁሉም በላይ እንደሆነ በሕይወቱ ያሳየን ወንድማችን ነው። በጋሽን ተቀበሉት። ሰላም እላችኋለሁ በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? ደህና ናችሁ? ሆይ እንዴት ናችሁ? እንዴት ነው? እንዴት ነው? ቅድም ስገባ ሁዳዴ ላይ ናቸው እንዴ ብዬ ነበረ። አይጨበጨብም እልል አይባልም። እና ኮ አርባ አይደለም፣ መጽሐፍ ምርቃት ነው መጽሐፍ ምረቃት ስለሆነ አጠገቤ ያለውን ሰው ከዚህ ሰዓት ጀምሮ ልቀቀኝ በለውና መጽሐፍ መረቃ ቀን እንዲመስል አድርገነው ነው ምንለያየው። አንድ አስር ደቂቃ ሜሎሴ እንደሰጠኝ ትዝ ይለኛል። ሐሳብ ካልቀየርክ ከዚህ በፊት መጽሐፉን ሲሰጠኝ እንደዛ ነው። ስለዚህ እኔ ደግሞ በአስር ደቂቃ ምን አረጋ ዋለው ብዬ ያው ሰላምታ የራሱ ልቤ ላይ ምን ከብዷል፣ ስንጸልይ በዚህ ሶስት ደቂቃ ውስጥ የመጀመሪያ በዚህ ጉባኤ ውስጥ ያላችሁ ጌታ ኢየሱስ ክርስቶስን አዳኝ ጌታ አድርጋችሁ የተቀበላችሁበት ቀን ትዝ የማይላችሁ ዝም ብላችሁ ዕብራውያን አንብባችሁ ወደዚህ የገባችሁ፣ ሮሜ አጥነታችሁ ወደዚህ የገባችሁ በህጋዊው መንገድ እንድትገቡ በክብር እጠይቃለሁ። ይሄ ደግሞ በጣም ጥሩ አጋጣሚ ይመስለኛል። አይደለም ይሄ ነገር ከብዶል ትወዱታላችሁ። ግድ የለም እና ዛሬ ቃላችሁን ትሰጣላችሁ። ቃላችሁን ለሰማይ ትሰጣላችሁ። ይሄ ቃላችሁ ይመዘገብና ነው እዛ ፍርድ የሚደላደለው። ይሄን እናደርጋለን ደስ እያለን። እናደርጋለን እስኪ፣ እንደዚህ እንበል ሁላችንም፦ እግዚአብሔር አባቴ ሆይ እወድሃለሁ፣ አመሰግንሃለሁ። በጌታ በኢየሱስ ስም ዛሬ ወደ አንተ እመጣለሁ እውነተኛው በር በሆነው ጻድቅና አዳኝ በሆነው በልጅህ በክርስቶስ ወደ እውነት ዓለም ዛሬ ይገባለሁ። ጌታ ኢየሱስ ሆይ ስለ ኃጢአቴ እንደሞትክ እኔን ለማጽደቅ ከሙታን ተለይተ እንደተነሳ በልቤ አምናለሁ። ያመንኩትን በዛሬ ዕለት በአፌ መሰክራለሁ። ባንታምኜ ሲኦልንና ሰይጣንን የጨለማውን መንግስት ዛሬ ክጃዋለሁ ስሜን በሕይወት መጽሐፍ ላይ ጻፍልኝ፣ ልጅህ አድርገህ በዛሬ ውለት ስለተቀበልከኝ እጅግ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ አሜን። እግዚአብሔር ይመስገን፣ ስሙ ይባረክ። እግዚአብሔር ይመስገን። እና ወዳጆቼ እግዚአብሔር በእኛ ሁኔታ ነው የሚሰራው፣ በእኛ ሁኔታ ነው የሚሰራው። ይሄን ነገር እነግራችኋለሁ፣ ሐዋርያው ጳውሎስ ልጁን በእኔ ሁኔታ መግለጥ በወደደ ጊዜ አይደለም ያለው? በቃ የጳውሎስ ተፈጥሯዊ ማንነቱን እግዚአብሔር ተጠቅሞበታል እና የኛንም ተፈጥሯዊ ማንነታችንን ይጠቀማል። ልንገራችሁ፣ የሚጣደፍና የሚፈጥን ሰው ጌታን ሲያገኝ ረጋ አይልም። እንደፈጠነና እንደተጣደፈ አዲስ ፕሮግራም ነው የሚጫንበት ተፈጥሯዊ ማንነቱን አይደለም እግዚአብሔር የሚለውጠው፣ እንደዛ እንዳታስቡ። ረጋ ባለውም እንደዛው እግዚአብሔር ይሰራል፣ በሚፈጥረውም እግዚአብሔር እንደዛ ይሰራል። ይሄ ጸባይ ማሻሻያ ዓለም አይደለም። በክርስቶስ ኢየሱስ አዲስ ፍጥረት የሆኑ በደም የተዋጁ እግዚአብሔር በልጁ ደም የጠራቸው ሕዝቦች የሚኖሩበት ዓለም ነው። ጸባይ ማረሚያ አይደለም። በጌታ በኢየሱስ ስም እንደዛ እንዳታስቡ። ወንጌል ደግሞ ምን ይፈልጋል? በተፈጥሮ መሰላችሁ አግሬሲቭ መሆን ይፈልጋል። ግፈኞች ምን ይሏታል ነው የሚለው ይናጠቋታል። አደለም አግሬሲቭሊ ነው የሚለው እግዚአብሔር በኃይል ነው እንደው ትንሽ የእግዚአብሔርን ቃል ልናገር ብላችሁ እግዚአብሔር መንግስት አይሄድም። አይናችሁን እንደ ኪሩቤል ከፍታችሁ ደረታችሁን ነፍታችሁ ሰውየውን በግንባሮ ትክክል እንደ ስናይፐር ማየት ነው መጀመሪያ ማለት ነው። ይሄ ነው የገባኝ፣ ሲረፍድ የገባኝ ይሄ ነው ማለት ነው። እንደዛ ማየት ነው። እና አንድ እውነት ልነግር ፈልጋለሁ ወለም ሳይላችሁ አፋችሁን ሳይርበተበት ተናገሩ። የእናንተ አይደለም የሱ ነው፣ እና መናገር ነው እና እንደዛ ወንጌል እንዲሰራ መንፈስ ቅዱስ ይፈልጋል። ስሙ የተባረከ ይሁን። ደግሞ አላችሁ፣ እዚህ ውስጥ የምትሰሩ አላችሁ፣ የምትገለባብጡ አላችሁ፣ የምትቆርጡ የምትፈልጡ አላችሁ እና ደስ ይሰኛል። መንፈስ ቅዱስ በእናንተ በጣም ነው ደስ የሚሰኘው። ሐሴት ያደርጋል። ሐሴት ነው የሚያደርገው ወንጌል በሚያገለግሉ በወንጌል ይሄ አንገት ለአንገት የሚተናነቁ ምን የሚሉ ሲያገኝ ሰማይ ደስ ይለዋል። ምክንያቱም ራሱ እግዚአብሔር በባህሪው ተዋጊ ነው። እግዚአብሔር ተዋጊ ስለሆነ ተዋጊዎች ደስ ያሰኙታል። ስለዚህ በመንፈስ ቅዱስ በተስጠን ኃይል ማለት ነው። ስለዚህ ዛሬ የተሰበሰብነው አንድ ጦረኛን፣ አንድ ታዋጊን፣ እግዚአብሔር ምርኮ የሰጠውን ሰው አፕሪሽየት ለማድረግ ነው። በዚህ የተሰበሰብነው ለዛ ነው። እሱም ደግሞ ወንድማችን ሜሎስ፣ ለጠቅላላው ዕውቀት ሜሎስ ማለት ሰይፈ ነበልባል ማለት የእሳት ሰይፍ ማለት፣ በዚህም የሚቆርጥ ነው፣ በዚያም የሚቆርጥ ማለት ነው። ስለዚህ እንደ ቀላል አሁን ሲያወሩት ቀን ቀን ነው የሚተኛው ሲባል ቀላል ይመስላል። ቀላል ይመስላል የሚገርማችሁ ትልልቅ ሜጋ ሜጋ ቸርች ያላቸው የምናምን መሪዎች የምናምን በመንፈሳዊ ተቋም የሚባሉ እ እነዚህ እነዚህ ሰዎች የጦርነቱን አዝማሚያና አቅጣጫ የተረዱት አይመስለኝም። ነገሩን የተረዱት ደግሞ ለሌት እንቅልፍ አተው ጋቢ ለብሰው ማለት ነው። አሁን አንዳንድ ሰዎችን ስምጠራለሁ እዚህ ስለማይ እኔ በጣም የሚደንቀኝ አሁን ወንድሜ እዚህ ዳኔ አለ አይደል፣ እያየሁ ነው አይደል ዳኔ እስኪ ለሱ አንድ ጊዜ በእውነት ጨብጨባ ያስፈልግ እና ጋቢ ለብሶ በብርድ በምናምን ማለት ነው ምን እየጠበቀ ነው? እርሻውን እየጠበቀ እኮ ነው። መጽሐፍ ቅዱስ ምን ይላል? አስግሩ ለነ ቆናጽለ። ዛሬ ግዕዝ እነዚህን አይቼ ነው መሰለኝ ይመጣብኝና፣ የወይናችንን እርሻ የሚያጠፉትን ጠቃቀኑን ቀበሮች አጥምዳችሁ የያዙ ይላል። የእግዚአብሔር እርሻ አለ። እርሻው ደግሞ እንዳይበላ ለሊት የሚመጡ ቀበሮች አሏ ትናንሾች ኢየሱስን ከሌሎች ጋር እንደዚህ እኩል አግዳሚ ላይ ማስቀመጥ የሚፈልጉ ደላላ ነው የሚመስሉኝ እኔ እኔ የድሮ እኔን ያስታውሱኛል። የድሮ እኔ ሰው እንዲደር ነው የሚፈልገው። እንዲ የነካው ተሙዬ ግድ የለሽም። የእውነት ቤት ናት ባህረ ጥበባት ናት እቺም ቤተ ክርስቲያን በማባበል እና ሲያባብሉ ምናምን እነዚህ ደግሞ ሰበር ይገቡና ይመቱታል። እና እነዚህ እርሻውን የሚጠባበቁ ናቸው። እግዚአብሔር ይባርካችሁ። እና አንዱ ሜሎሴ እዚህ ያለ ዛማ ያለው ነሃኔ ይላሉ ቃልዬ፣ አለ ብዙዎች ናችሁ። ስለ እናንተ እግዚአብሔርን አመሰግናለሁ። እና ምንም ትርፉን ምናምን በዚህ ዓለም ያለውን ነገር ትታችሁ በተሰማራችሁበት በቃ ስድቡን እንደው ጠግባችሁታል። ምን እየከለሱ ደግሞ የዛሬ ዓመት የሰደብከኝ ነው ለውጥልኝ እስክትለው ድረስ ስድብ አልቆባቸዋል ማለት ነው። እና ስድቡን ጠግባችኋል። ስድብ ያገሳቸው ግን እግዚአብሔር ምርቱን ደግሞ ያሳያቸው። በሚቀጥሉት ዓመታት ታያላችሁ። ይሄ ቁጭ ብሎ አይሰማም ያላችሁት ሰው የለም ያለ እግዚአብሔር ምን እንደሚሰራ ታያላችሁ። አሁን ደግሞ ለውጡም ንቅናቄውም እኮ የዚህ ውጤት እንደሆነ ማወቅ አለባችሁ። የዚህ ውጤት ነው እየናጠው ያለው ማለት እና፣ ስለ ሜሎሴ እግዚአብሔርን እናመሰግናለን፣ ስለ ልብህ ቅንነት። በጣም በጣም መልካም ልብ ያለው ሰው እኔ ይገርመኛል፣ ከሁሉ በላይ እኔ ከአገልግሎቱም በላይ ስብእናው ነው እኔ የምደነቅበት የምገረም። በጣም ቅን ነው። የወንድሞች ፕሮግራም ካለ ምናምን ተጠራው አልተጠራ ቪአይፒ ምናምን ፒ የለም በቃ እቃዎቹን በማዋስ ካሜራዎቹን ላይቶቹን ደስ ይለዋል። በቃ ከወንድሞች ጋር አብሮ መቆምና እግዚአብሔር ይባርክህ ወንድማችን እና በጣም ትህትና አለው ታውቃላችሁ። የመንፈሳዊ ዓለም ትልቁ ፓወር ደግሞ ትህትና ነው። እንደሱ ነው የእግዚአብሔር መንግስት የሚሰራውና በዚህ አቅጣጫ እና እግዚአብሔር ይባርክ እና መጽሐፉን ትንሽ ስለ መጽሐፉ ተናገር ብሎኝ እኔ ዝም ብዬ እያነበብኩ ማስታወሻ ማስታወሻ አወጣሁ አወጣሁ አወጣሁና ወደ መጀመሪያው ልመለስ ብዬ ስመለስ መግቢያው ላይ እኔ የምፈልገውን ነገር ጽፏል። እና ምን አለፋኝ ትንሽ ሶስት ገጽ ናት። እሷን ለምን አላነብም ብዬ አሰብኩ። እናም ሶስት ገጽ ናት፣ በሶስት ደቂቃ አነባለው። ኢየሱስ ክርስቶስ ጌታ ነው። በዘመናችን ያለው ክርስትና በድንገት እጃችን እንደገባ እቃ በድንገት የተገኘ አይደለም። እኛ ጋር ከመድረሱ በፊት ብዙ መንገዶችን አልፏል። በርካታ አባቶቻችን ዋጋ ከፍለውበታል። አንዳንዶች አካላቸውን አጥተውበታል። ሌሎች ተገርፈዋል። ሌሎች ታስረዋል። ሌሎች የሚወዷቸውን ቤተሰቦቻቸውን ትተው ተሰደዋል። ሌሎች ተርበዋል። ሌሎች በብርድ ተሰቃይተዋል። ሌሎች በሰማዕትነት ወደ ጌታችን ሄደዋል። ይህ የክርስትናችን አንዱ መልክ ነው። ሌላኛው የክርስትናችን መልክ ደግሞ የኑፋቄ ትምህርት ወደ ቤተ ክርስቲያን ሊገባ ሲል አትገባም በሚል ትግል ያደረጉ አባቶቻችንን የምናይበት ነው። እነዚህኛዎቹ አባቶች ደግሞ ከነርሱ ዘመን በኋላ ለነበረው ክርስትና ሊጠቀም የሚችል የጽሑፍ ስራዎችን አስቀምጠዋል። እነዚህ መጽሐፍቶቻቸው ለብዙ መጽሐፍ ቅዱሳዊ መረዳቶች እገዛ የሚያደርጉና በጣም ጠቃሚ የሆኑ ናቸው። በመሆኑ በተለያዩ ክርስቲያናዊ ትምህርቶቻችን ላይ እንጠቀምባቸዋለን። ነገር ግን አንዳንድ ወገኖች የአባቶችን ትምህርት የምትቀበሉት መርጣችሁ የሚመቻችሁን ብቻ ነው የሚል ወቀሳ ያቀርቡብናል። ይህ ወቀሳ ግን እነርሱንም የሚመለከት መሆኑንም አስተውሉት። ምክንያቱም እነርሱም ከአባቶች ትምህርት የማይቀበሏቸው አሉና፣ በዚህ መጽሐፍ ይህን ለማሳየት ጥረት ተደርጓል። ለመሆኑ ሰባት ምዕራፎችን የያዘው ይህ መጽሐፍ ምን ነጥቦች ይዟል? የመጀመሪያው ምዕራፍ ስለ ኢየሱስ ስለ ኢየሱስ በሚለው በመጀመሪያው ምዕራፍ የእምነታችን ጀማሪና ፈጻሚ ስለሆነው ስለ ጌታችን ኢየሱስ ማንነት ቀርቦ ኢየሱስ የእግዚአብሔር ብቸኛ ልጅ ስለመሆኑ በአግባቡ ተጽፏል። ብዙ ሰዎች የማይረዱት የእግዚአብሔር መልአክ ተብሎ ይጠራ የነበረው ኢየሱስ ስለመሆኑ በመረጃ ለማሳየት ጥረት ተደርጓል። ከዚህም በተጨማሪ የኢየሱስን ብቸኛ አስታራቂነት፣ አማላጅነት መጽሐፍ ቅዱስና የቀደሙ አባቶች ምን እንዳስተማሩ ያሳያል። በሁለተኛው ምዕራፍ ስለ ጸሎት ይናገራል። የክርስቲያን ሕይወት የጸሎት ሕይወት መሆኑን እንዳለበትና የምንጸለየው በማን ስም እንደሆነ መጽሐፉ ያብራራል። አንዳንድ ሰዎች ጸሎት በኢየሱስ ስም መሆኑን አያውቁምና ልማዳዊ በሆነ መንገድ መጸለይን ይመርጣሉ። በቅዳሴ ውስጥ በኢየሱስ ስም የሚጸለዩ የጸሎት ክፍሎች ቢኖሩም አብዛኛው ምዕመን በኢየሱስ ስም ከመጸለይ ይልቅ በመላእክትና በቅዱሳኑ ስም እግዚአብሔርን ሲማጸን ይታያል። ጸሎት ሊቀርብ የሚገባው በጌታችን በኢየሱስ ክርስቶስ ስም በኩል ብቻ መሆኑን ከቀደምት አባቶች ዘንድ በመጥቀስ ሰዎች በትክክለኛው መንገድ እንዲጸልዩ ይጠቁማል። ነገረ ድህነትን በተመለከተ ብዙ አወዛጋቢ ነገሮች ይታያሉ፣ ይሰማሉ። ቅዱሱ መጽሐፍ ግን ልብን የሚያሳርፍ ትምህርት አለው። ይኸውም መዳን የሚገኘው ኢየሱስን በማመን ብቻ ነው የሚለው ነው። ይህን የሚያሳየን ሶስተኛው ምዕራፍ ነገረ ድህነት የሚል ርዕስ አለው። ሰዎች ወደ ሃይማኖት የሚመጡት እድንበታለሁ፣ ከሲኦል አመልጥበታለሁ፣ ዘላለም ሕይወት አገኝበታለሁ ብለው ነው። የእግዚአብሔርን ፍላጎት ሰዎች ሁሉ እንዲድኑ እንደሆነ ሐዋርያው እንዲህ ይነግረናል። ሰዎች ሁሉ ሊድኑ፣ እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። አንደኛ ጢሞቴዎስ 23 ሁሉም እንዲደን የሚፈልገው እግዚአብሔር ትክክለኛውን የመዳኛ መንገድ አሳውቆናል። መንገዱ ማን ነው የሚለውንና ሌሎች ከነገረ ድህነት ጋር የሚያያዙ ሐሳቦችን ከመጽሐፍ ቅዱስና ከአባቶች ትምህርት የቀረበበት ምዕራፍ ነው። የጌታችን እናት ቅድስት ማርያም በተመለከተ ጉራማይሌ የሆነ ትምህርት ይሰማል። ለዚህም ደግሞ ምክንያቱ ትምህርቱ ጊዜ ወለድ መሆኑ ነው። ስለ ማርያም በተሰኘው አራተኛው ምዕራፍ የአዲስ ኪዳን መጽሐፍት ስለ ማርያም ምን ተናገሩ የሚለውን ለመዳሰስ እንሞክራለን። በኦርቶዶክሳውያንና በካቶሊካውያን ዘንድ ማርያም ነጽሄት ቅድስት ምንም የቀደመ በደል ያላገኛት፣ እሷም ተግባራዊ ኃጢአትን ያልፈጸመች እንደሆነች ይነገራል። ይህ ትምህርት ትክክል አይደለም የሚል ሐሳብ ስናቀርብ አባቶችን በመጥቀስ ሲወቅሱን ይታያል። ምንም እንኳን ጌታ እናት ማርያም ቅድስት መሆኗ እውነት ቢሆንም ምንም ኃጢአት አልሰራችም፣ በአዳም ውድቀት የሚገኘውን የወደቀ ማንነት አልተካፈለችም የሚለውን ሐሳብ የማይቀበሉ አያሌ አባቶች አሉ። ለዛውም ለጆሮ ጭው በሚያደርግ መልኩ ማርያም ምድር ላይ በነበረች ጊዜ እንደማንኛውም ሰው ኃጢአትን እንደፈጸመች በጥርጣሬ ውስጥ ወድቃ እንደነበረም የጻፉ በኦርቶዶክስና በካቶሊክ ዘንድ ተቀባይነት ያላቸውን አባቶች በመጥቀስ ለማሳየት እንሞክራለን። መጽሐፍ ቅዱስ ስለ መላእክት አፈጣጠር አይነት፣ እንዲሁም አገልግሎታቸውን በተመለከተ የሚያስተምረንንና። አባቶች በዚህ ጉዳይ ያላቸውን ምልከታ በምዕራፍ አምስት ስለ መላእክት በሚለው ርዕስ ቀርቧል። በቤተ ክርስቲያን ታሪክ ውስጥ የተለያዩ ጉባኤዎች በተለያዩ ምክንያቶች ተደርገዋል። እነዚህ ጉባኤዎች የእምነት መግለጫዎችን ለማዘጋጀት ምክንያት ሆነዋል። ስለዚህ አባቶችስ ምን ያምኑ ነበር? እኛስ እንደ ክርስቲያንነታችን ምን ማመን ይጠበቅብናል የሚለውንና ሌሎችንም ሃሳቦች በስድስተኛው ምዕራፍ ማለትም የእምነት መግለጫዎችና ጉባያት በተሰኘው ርዕስ ማግኘት ይቻላል። የመጨረሻውና ስህተት ያለባቸው የአባቶች ትምህርት የተሰኘውን ምዕራፍ ቀላል ከሚባል ስህተት ነን ኢሴንሻል እስከ መሰረታዊ የክርስትና ትምህርትና ነገረ ድህነትን እስከሚሰጠው ኢሴንሻል ድረስ ያስተማሩ አባቶችና ትምህርቶቻቸውን የሚያሳይ ምዕራፍ ነው። የዚህ ምዕራፍ ዓላማ ለቤተ ክርስቲያን ጥቅም የሚሆኑ ትልልቅ ስራዎችን የሰሩ አባቶች ፍጽምና የሚጎድላቸው በመሆናቸው ለክርስትናችን መሰረት የሚሆነው መጽሐፍ ቅዱስ መሆኑን መጠቆም ይገባል። ልድገመው ይሄ የዚህ ምዕራፍ ዓላማ ለቤተ ክርስቲያን ጥቅም የሚሆኑ ትልልቅ ስራዎችን የሰሩ አባቶች ፍጽምና የሚጎድላቸው በመሆናቸው ለክርስትናችን መሰረት የሚሆነው መጽሐፍ ቅዱስ መሆኑን መጠቆም ነው። የመጽሐፉ ዓላማ የአባቶችን ትምህርት እንቀበላለን የሚሉ ነገር ግን መርጠው የሚመቻቸውን ብቻ ይዘው የሚገኙ ሰዎች ትምህርታቸው ከአባቶች ትምህርት ጋር ሲተያይ በእርግጥ ግን የአባቶቻቸው ልጆች ናቸው ወይ የሚለውን መፈተሽ ነው። አንባቢው መጽሐፉን አንብቦ ሲጨርስ ለዚህ ጥያቄ የሆነውን መልስ ለራሱ ይሰጣል ተብሎ ተስፋ ይደረጋል። መልካም ንባብ ይላል መግቢያው። ይጨበጨባል። እግዚአብሔር ይመስገን ራሱ መግቢያው መግቢያው ራሱ እኮ በቃ ተረካ ነው። በጣም ለቋንቋ ተጨንቋል። አልተቸገርንም አሁን ማለት ነው እግዚአብሔር ይመስገን እና ሜሎሴ፣ በጣም እግዚአብሔር ረድቶሃል። መጽሐፍ ጽፎ ለሕዝብ ማድረስ በጣም በጣም ደካማ ነው። እንኳን አንባቢ በሌለበት ሀገር አይደለም አንባቢ ባለበት ሀገር እንኳን በጣም ያስቸግራል። የአይምሮ ጭማቂ ነው ጊዜ ይፈልጋል። በዛ ላይ መንፈሳዊ መጽሐፍ ከሆነ ደግሞ ጸሎትም ይፈልጋል፣ የመንፈስ ቅዱስ እርዳታም ይፈልጋል። እና ከዚህ ሁሉ ውጣ ውረድ በኋላ ይህ ላንተ በዚህ መንገድ የመጀመሪያ የሆነውን ቆንጅዬ መጽሐፍ ያልተገለጡ ገጾች ገና ኮ እኔ እንደውም ፓርቷን ምናምን ብትለው ጥሩ ነበር። ገና ነዋ። ከዚህ በኋላ ይጎርፋል፣ ይመጣል፣ ይጠቁመሃል፣ ያሳይሃል። እንደዛ ነው እና የመጀመሪያው መጽሐፍ ነው። ይሄን ደግሞ ለመመረቅ በዚህ ስለተሰበሰብን ተሰበሰብን እግዚአብሔር እናመሰግነዋለን። አንድ ነገር እናደርጋለን። አሁን የመጀመሪያው ዝም ብለን ስልኮቻችንን ብናወጣና ብናወጣ፣ እስኪ ከዛ ዩትዩብ ላይ ብንገባ፣ ከዛ ሜሎስ ነው የሚለው ያንተ ዌብሳይት አይደለም። ዝም ብልን ሰብስክራይብ ብናደርግ፣ ያደረጋችሁ ምንም አደለም። ያላደረጋችሁ ግን በጣታችሁ ዝም ብላችሁ ብትጫኑት። የረሳ ሰው ይኖራል በጣም ወዳጅ ሆኖ እችን ቀላል ነገር ግን የረሳ ይኖራል። ስለዚህ እናንተ ደግሞ በትንሹ አምስት ሰዎች ሰብስክራይብ እንዲያደርጉ እንትኑን ብትወስዱ ኃላፊነቱን ብትወስዱና ብትሄዱ ያላደረጋል በጣም ወዳጅ ነው ደግሞ ማያደርገው የሚገርማችሁ በጣም ጥሩ የሱን ብቻ አይደለም። የሱ ዛሬ የሱ ቀን ስለሆነን የሌሎች ወንድሞችንም ወንጌል የሚሰራበትንም ተጫኑት። ዝም ብላችሁ ተጫኑ። በሱ መንገድ ነው ወንጌል የሚያይለው የሚሄደው ማለት ነው። እግዚአብሔር ይመስገን። ጋ ሰላም ይብዛላችሁ። ተባረኩ።